አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ድናይት ክቡራችሁ የቻናል ተከታታዮች እንዴት ናቸው ቀ አልሐምዱሊላህ ረቢል ዓለሚን። እንግዲህ ቪዲዮን እያያችሁልኝ፣ ያው መጀመሪያ መጀመሪያ እንግዲህ የሚያስቁ ቪዲዮዎችን አመጣላችኋለሁ ወይም ከታያላችሁ ቪዲዮችን እንድታዩ ማለት ነው። እንደምታዩት እንግዲህ አንዳንዴ እነሱን ሳይ የእኔ ልጅ ይመስለኛል። በቃ ማጥፋት ነው ስራው፣ በቃ ማጥፋት ማጥፋት። ይቺን ደግሞ ተመልከቱልኝ በቃ ወይኔ እዚህ ጋር እዩ። በትክክ ልታሳያት ነበር እኔ አውቃለ ብላ ዱቄቱን እንዴት እንዳደረገችው ከራሷ አለ። ይህንንም እቆርጣለሁ ስትል በቃ በቃ ስራዋ ማጥፋት ነው። እና ልጄ ጋር ትመሳሰልብኛለሁ። እዚህ ጋር እንግዲህ ደግሞ በላይ በላይ እዚህ ጋር ደግሞ በጣም የሚያስቀ ከዛ አስቀመጠችና የሀገር ሟት ሻንጣዋ ልታረቀ ይሁንልን። በጣም ያስቃል። እዚህ ጋር ሌላ ደግሞ አንድ ቪዲዮ ላሳያችሁ። በጣም የሚያሳዝነኝ ልጅ ነው እና ጥንካሬው ደግሞ በጣም የሚደነቅ ልጅ ነው። ስብሃን አላህ ከድንገተኛ አደጋ አላህ ይጠብቀን እና ቪዲዮን አይተን እንመለስ። እንዴት ናችሁ? እኛ ይሌን እንጨት ተፈና ጥሮ መጥቶ እንዳሳሰባችሁ አውቃለሁ። ጤንነቴ ጥሩ ላይ ነው የሚገኘውን፣ እግዚአብሔር ይመስገን። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ በጠዋቱ በጎቻችን እና ከብቶቻችንን እያበላን ያለ ነው። ያው የአይንን ውጤት ነገር ይን ስላላችሁ ይልንገራችሁ አይኔን ሕክምና ምንም ጨርሼ ነው የመጣሁት። አሁን ፍጹም ጤንነት ላይ ነው የምገኘው። ያው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው። እንደዚህ እና መነጽሬ የማደርገው ያው አንድ አይን ያለው ባፈራጭ ጮት ማደል የሚባለው በፊት ሁለት አይን ይዤ ነበር። ይሄንን ተረት ምተረቱ አሁን ትክክለኛው ጊዜው መጥቷል። ስለዚህ ለአንድ አይነ ስር ለሴፍቲ መነጽር አደርጋለሁ። በተጨማሪም ደግሞ ጤንነቱን ጠብቀዋል። ለማንኛውም ማለት ነው እንደዛ ነው እንዴ ነኝ ግን መልኬ ምናምን አልተቀየረም። ወን ቁንጅና እንዳለ ነው ይመስለኛል። ከልተሳሳኩ ከተሳሳኩ ንገሩ። እም ይመቻቸው ወዶች ይሄ እንግዲህ ቪዲዮን እንዳያችሁት ነው። ልጁ በጣም የሚገርምም ልጅ ነው ግን ያሳዝናል። እንደዚህ በቃ እንደ ቀልድ እያወራ እየሳቀ ወላሂ ስብሓናለ፣ እኔ ራሱ በጣም ገረመኝና ተደነቅኩኝ። እና የሆነ በግ እየጠበቅኩኝ እረኝለት ላይ ያለሁኝ በቃ የእንጨት ፍንጣሪ አይኔልን መታኝና ያው ብሌኑ ስለተነካ ወደ ውስጥ ደንፈሷል ምናምን አሉኝ ብሎ ቪዲዮ ሰርቶ ነበረ። ከዛ ወዲያው ደግሞ ሐኪም ቤት ሂጄ ብሎ ታሽጎ መጣና እንዴት ነህ ምናምን ያሉ ተከታዮቹ እንግዲህ ሲጠይቁት መጨረሻውን አንዱ አይኑ ለዚህኛው እንዳይጎዳ ተብሎ አንዱ አይኑን አወጡት ማለት ነው ሙሉ በሙሉ። እና በጣም ነው ያሳዘነኝ። ወላይ በቃ ጥንካሬው በጣም ይገርማል። በቃ ምንም አልተቀየረም። በቃ የሚያወራው ነገር በቃ መሳቁ ምናምን ሁሉ ነገር አልተቀየረም። እና በጣም ገረምኝ። የሰው ልጅ በዚህ ልክ ማለት ነው እንደዚህ ጥንካሬና ሶብር ሲኖረው በጣም ነው የሚደነቀው። እናንተስ ብትሆኑ እስኪ ምን ታደርጋላችሁ? በእሱ ቦታ እኔ እንጃኔ አላህ አለም። ብቻ አላህ እንደዚያ አይነት ነገር ሲገጥመን አላህ ሶብሩን እንዲሰጠን ጥንካሬውን እንዲሰጠን አላህ ያደርገን። በጣም ነው የሚገርመው። እና እንደዚህ አይነት ነገሮች ደግሞ ያጋጥማሉ። በተለይ አይናችንን የሚጎዱ ነገሮች መጨረሻ ላይ እንደሰማችሁት ያው አንድ አይን ያለው በአፈር አይጫወትም ይላል። ነገር ግን መጀመሪያ ሁለት አይን እያለው ያንን ተረቱን ሆነ ያን ነገር አልተጠቀመውም። አያችሁት? እዚህ ጋር ላስታውሳቸው የሚፈልገው ነገር አንድን ነገር ሲጎልብን ብቻ ነው ስለዛ ነገር ዋጋ የምንሰጠው ማለት ነው ግን ያ ያለን ምንም አይመስለንም። አላህንም አናመሰግንም። ብዙ ጊዜ ጤና ሲኖረን በቃ ሙሉ የሰውነት አካላችን በጤና ተሟልቶ አላህ ሰጥቶን በቃ ያላህን ኒዕማ ቆጥረን አንዘልቀውም፣ ነገር ግን አናመሰግንም። የምናመሰግነው እስኪ ስንቶቻችን ነን? ሱብሓነላህ ወላ ያንን ነገር ግን ስናጣው በቃ ስለዛ ነገር ቦታ ዋጋ እንሰጠዋለን። እንዲሁም አንዳንድ ጊዜ የሆነ ነገር ሲጠፋብን ሲጎልብን ያን ነገር ስናጣው በቃ ስለዛ ነገር መቆጨትና ማሰልሰል እንጀምራለን። እንደዚህ ሆኖ በነበር ባይሆን በቃ እንደዚህ ለምን ሆነ እንደዚህ ባደርገው እንደዚህ አይሆንም ነበረ የምንለው ከሆነ በኋላ ነው እና ገንዘብም ቢሆን አይደለም፣ ይሄ የራሳችን አካል መጉደል ሳይሆን ብቻ ሳይሆን ገንዘብ ራሱ አስቀምጠ ነው በቃ እንጨርሰዋለን፣ እናጠፋል፣ እናጠፋል፣ እናጠፋል እና ከዛ መጨረሻ ላይ ሊያልቅ ሲል ወይ ካለቀ በኋላ እንደ ቆጥ ቢው በነበር እንደዚህ ለምን አደረግኩኝ ይሄ ማድረግ የለብኝም ነበረ። በቃ ነበር ነበር ነበር ነው ምንለው ነበር። የሸይጣን ነው እኔም ጋር ስላለ ነው ይሄ ነገር እና ካለቀ በኋላ ቆጣቢ ወይም ደግሞ ሊያልቅ ሲል ቆጣቢ እንሆናለን። እና መጀመሪያ ላይ ግን ለሁሉም ነገር ቦታ ሰጥተን ስለዛ ነገር ዋጋ ሰጥተን ብንጠቀምበት በተለይ አላህ የሰጠንን የሰውነት ክፍሎቻችን ጤናችን፣ ከምንም በላይ ጤናችን ማለት ነው። አሁን እኔ በዚህ ልጅ የተረዳውት ብዙዎቻችን ጤናችን ስናጣ በቃ ሆዳችን አመመን፣ ወይ የሆነ ዓይናችን እጃችን አመመን ብለን በጣም ብዙ ዋላህን እናማራለን። በጣም በጣም ማለት ነው። ነገር ግን ይው በአንዴ በቃ በድንገት ድንገት ማለት ነው፣ ምንም ሳይታሰብ የሰው ልጅም ይሞታል። ነገር ግን አካላችሁን ድንገት ስታጡት የሚሰማችው ነገር ከባድ ነገር ነው። ነገር ግን በዚሁ አጋጣሚ ስደት ላይ ሆናችሁ የሆነ ንብረት የጠፋችሁም ትሆን ልትሆኑ ትችላላችሁ ከቤተሰብ የሞተባችሁ የሆነ ነገር ያጣችሁ ልትኖሩ ትችላላችሁ በስደት ብዙ ነገር ያጣነ ሞልተናል እና በስደት ብዙ ነገር ያጣችሁ ልትኖሩ ትችላላችሁ ግን ለሁሉም ነገር ትግስት ያስፈልጋል ለሁሉም ነገር በቃ ይሄ ነገር አላህ ወሰነው አይደለ ያ ነገር ሆነ በቃ አያችሁት። ይሄ የውስጥ ጥንካሬ ይፈልጋል። ግን እንደዚህ አይነት ቪዲዮዎችን ስናይ ደግሞ ራሳችን እናጠነክራለን። አያችሁ፣ እኔ እጄ ላይ የሆነ ቁስል ኖሮብኝ ወይም ደግሞ አይኔን ታሜ ወይም ደግሞ ጥርሴን ታሜ በጣም አላህን እያማረርኩ ሊሆን ይችላል። ነገር ግን እንደዚህ አይነት ቪዲዮዎችን ስናይ ደግሞ በቃ ራሳችንን እናጸናለን፣ ራሳችንን እናጠነክራለን፣ ውስጣችን ይጠነክራል በቃ እንደዚህ አይነት ልብ ይስጠን ነው ምለው። እኔ ወላሂ በቃ ከምንም በላይ ከምንም በላይ ሶብር ትግስት የሚባል ነገር በጣም ትልቅ ሀብት ነው ለሰው ልጅ ወላሂ ነው የምላችሁ። እና አላህ ትልቁን ትግስት ያሸክማችሁ፣ ያሸክመን ለሁላችንም። በጣም ትግስት ጥሩ ነገር ነው። ዝች ዱንያ ላይ ስንኖር በቃ ያጣነውን ብናጣ ሁሉንም ወደ አላህ አስጠግተን ይሄ ነገር አላህ ወሰነው አይደል እንዴ? ሆነ አልሐምዱሊላ በቃ እሱ ያለው ተፈጸመ በቃ እሱ የጻፈው ሆነ እና እኛ በጣም የምንጓጓለት የምንወደው ነገር ምናልባትም ለእኛ መጥፎ ነገር ሊሆን ይችላል ልክ አላህ እንዳለው ማለት ነው እና ለእኛ ደግሞ መጥፎ መስሎ የሚታየንን ነገር የሚያስጠላን ነገር ደግሞ ለእኛ ጥሩ ነገር ሊሆን ይችላል ስለዚህ ምናልባትም አላህ ይሄን ነገር ያልሰጠኝ ለእኔ ጥሩ ነገር አስቦ ነው ለኔ ስለማይሆነኝ ነው ይሄ ነገር ብለን ራሳችን ማረጋጋት ራሳችን ጥሩ ነገር እንድናስብ ማድረግ አለብን እላለሁ። በዚሁ አጋጣሚ በብዙ ነገር የተከፋችሁ ጤናችሁን ያጣችሁ፣ ከቤተሰብ ሙቶባችሁ፣ በስደት ተለያይታችሁ የቀራችሁ፣ ሶብር ለሁሉ ነገር ያስፈልጋል። አላህ እንደዚህ አይነት ጠንካራ ልብ ይስጠን፣ ለሁላችንም ሰብርን ይስጠን። እና ከመጥፎ ነገርም አላህ ይጠብቀን። የዛሬ ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እናንተስ ብትሆኑ ምን ታደርጋላችሁ የሚለውን ማስተያየት አስቀምጡልኝ። በቀጣይ ቪዲዮ ኢንሻአላ ተመልሽ ያስቀምጣ። አላህ ሰላማችንን ብዝት ያደርገው፣ ሀገራችንም ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ